ማለት ክሬተር ለሆነ ሰው ደግሞ አብሶ ቦታዎች ምናምን በጣም ነበር በፊት ሊቸገሩ እንደዚህ በቃ አሪፍ ለካሜራ ለእይታ ጌታ ለቪው ምናምን እንደባግራው ነው በጣም በቃ አሪፍ አሪፍ የሆኑ ቦታዎች ናቸው ያሉ። ስለዚህ ኮንተንት ክሬተሮች አሁን በፈለጉበት ቦታ ኮንተንት ክሬት አድርገው ቪዲዮ መቅረጥ ይችላሉ ብዬ አስባለሁ። ጥሩ ነው። የጎበኘናቸው ብዙ ነው እንደ አድዋ ላይ እየተሰራ ያለው የቲያትር አዳራሽ፣ የተለያዩ ኢቨንቶች የሚዘጋጁ እንደዚህ ኦፕን ኤሪያዎች በጣም ተስፋ የሚሰጡ ናቸው። እንግዲህ የሚቀጥለው ትውልድ ደግሞ እድለኛ ነው እንላለን። ይህ ትልቅ ነገር ነው፣ በጣም ትልቅ በር ነው የከፈተልን። እንግዲህ ከዚህ በኋላ ፈረስ ያደርሳል እንጂ አይዋጋም። እንደዚህ ተሰርቶልናል ከዚህ በኋላ የእኛ ስራ ነው። እንግዲህ የተዘዋወርን እንገልጻለን በደንብ ብዙ ጥሩ ጥሩ ስራ እንሰራለን እያስባለን። የመረጃ ምንጭ ነኝ፣ ስለዚህ በደንብ ታማኝ ምታለኝ ሰው በዛ ውስጥ በዜናው ውስጥ ሊሆን ይችላል። ሀገርኛል ብዙ ቦታዎችን በደንብ የማሳየት ዓለም አለኝ በደንብ ሰራ ሰው አያቀውም ብዬ ማስባቸው ቦታዎች ላይ በደንብ በመረጃ መርክ ለማቅረብ